በዜጋ ተኮር ዲፕሎማሲ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ700 በላይ ዜጎችን ወደ ሀገራቸው መመለስ መቻሉን የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያውያን ሕጋዊ የስራ ስምሪት ስምምነት ባልተፈረመባቸው ሀገራት ከሚደረግ ሕገ ወጥ ጉዞ መቆጠብ እንደሚኖርባቸው አሳስቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አበይት የፖለቲካ ኢኮኖሚና ዜጋ ተኮር የዲፕሎማሲ ክንውኖችንና ቀጣይ ተግባራትን አስመልክቶ ለመገናኛ ብዙኃን መግለጫ ሰጥተዋል። የአውሮፓ አፍሪካ ጉባኤ በሁሉ አቀፍ ትብብር የአፍሪካ ሕብረትን የ 2063 አጀንዳ ማሳካት የሚያስችል የመሰረተ ልማት፣ የአየር ንብረት ደህንነት፣ በግሉ ዘርፍ ተሳትፎ፣ በሳይንስና ቴክኖሎጂ መስክ መስራት የሚያስችሉ የኢንቨስትመንት ፓኬጅ ስምምነቶች መፈረማቸውን ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በፌዴራል ተቋማትና ማህበራት የምክክር ምዕራፍ የሚሳተፉ የተጽዕኖ ፈጣሪና የማህበረሰብ አንቂ ወኪሎች አጀንዳቸውን ማደራጀታቸውን የሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዘገይ አስፋው አለመግባባቶችን የምንፈታበት መንገድ የሰለጠነ ባለመሆኑ ሀገርን ዋጋ እያስከፈለ ነው ብለዋል። እንደ ሀገር ያልተግባባንባቸው ጉዳዮች ሰፊና መሰረታዊ ናቸው ያሉት ኮሚሽነሩ አለመግባባቶች በጋራ እንዳንሰራና ከድህነት ለመላቀቅ እንዳንችል አድርገውናል ሲሉ አክለዋል። እጅግ መሰረታዊ ጉዳዮች ላይ ለመተማመን መነጋገር እንደሚያስፈልግ የገለጹት ኮሚሽነር ዘገይ ተሳታፊዎች በኃላፊነት የሚወጡት ከፍተኛ ሚና እንዳላቸው ተናግረዋል። በምክክሩ እንዲሳተፉ የተመረጡ ተጽዕኖ ፈጣሪዎችና የማኅበረሰቡ አንቂ ወኪሎች ለምክክሩ ውጤታማነት ኃላፊነታቸው እንዲወጡም ጥሪ አቅርበዋል። መረጃው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። የቱሪዝም ሚኒስቴር መስፈርቱን ላሟሉ 11 ሆቴሎች ባለአምስት ኮከብ ደረጃ መስጠቱን አስታወቀ። ሚኒስቴሩ በ2017 በጀት ዓመት በአዲስ አበባ የሚገኙ ነባርና አዳዲስ ሆቴሎችን ዳግም ምዘና በማድረግ አስገዳጅ መስፈርቶችን ላሟሉ ሆቴሎች የኮከብ ደረጃ መስጠቱን ይፋ አድርጓል። በሚኒስቴሩ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ ታሪኩ ደምሴ ደረጃ ከተሰጣቸው ሆቴሎች ውስጥ 34ቱ በዳግም ምዘና፣ ስድስቱ ደግሞ አዲስ አገልግሎት የጀመሩ መሆናቸውን ገልጸዋል። የምዘና መስፈርቶች የሆቴል ውጫዊ ገጽታ ደስታ ማብሰያ የሆቴሉ ጠቅላላ አገልግሎት ጥበቃና ደህንነትን ጨምሮ 12 ዋና ዋና ነጥቦችን ያካተተ ነው ብለዋል። ስካይላይት ና ሸራተን አዲስ ሆቴልን ጨምሮ 11 ሆቴሎች ባለ አምስት ኮከብ ደረጃ ዘጠኝ ሆቴሎች ባለ 4 ኮከብ እንዲሁም ሰባት ሆቴሎች ባለ 3 ኮከብ አምስት ሆቴሎች ባለ ሁለት እንዲሁም ሁለት ሆቴሎች ባለ አንድ ኮከብ ደረጃ ማግኘታቸውን ተናግረዋል አዲስ የተመዘኑ ስድስት ሆቴሎች ከባለ 4 እስከ ባለ 2 ኮከብ ደረጃ እንደተሰጣቸውም ገልጸዋል የኢትዮጵያ ዜና አገልግሎት ድርጅት ዘገባ ነው